አሰላሙ አለይኩም ወራህመቱላሂ ወበረካቱ የምንወዳችሁ ተመልካቾቻችን እንዴት ቆያችሁልን? ይህ ጄሉ ሚዲያና ኮሚኒኬሽን ከአፍሪካ ቲቪ ጋር በመተባበር ወደ እናንተ የሚያደርሰው የሀኪም ፕሮግራማችን ነው። የሀኪም ፕሮግራማችን እንግዲህ ቀድሞ ወደ እናንተ ዜና ያደርሳል፣ ከዛ በማስከተል የሀኪም እንግዳ እንዲሁም ደግሞ የሀኪም መረጃ ወደ እናንተ እያቀበለ ለአንድ ሰዓት ያህል ከእናንተ ጋር ይቆያል። አብራችሁን በመሆን ከዝግጅቱ እንድትጠቀሙ ከወዲሁ እንጋብዛችኋለን። በማስቀደም የሀኪም ዜናን ወደ እናንተ እናድርስ። ተመራማሪዎች በእጅ የሚታሰር የበሽታ መቆጣጠሪያና መመርመሪያ መሳሪያ መስራታቸው ተነገረ። የስታንፎርድ ዩኒቨርሲቲ ተመራማሪዎች ልክ እንደ ሰዓት እጅ ላይ የሚታሰር የተለያዩ በሽታዎችን መመርመርና መቆጣጠር የሚያስችል መሳሪያ መስራታቸውን ይፋ አድርገዋል። መሳሪያው በቆዳ ላይ ያለው ላብ ወይም እርጥበታማ ነገር በመሰብሰብ የስኳር በሽታ፣ የጡንቻ ውጥረት እና ሌሎችም በሽታዎች ያሉበት ደረጃ በመተንተን ያሳውቃል። መሳሪያው የሰውነት ክፍልን በማንበብ በሰውነታችን ውስጥ ያሉ የክሎራይድ አየኖችን እና የግሉኮስ ወይም የስኳር መጠንን ከለካ በኋላ የምርመራ ውጤቱን መነሻ በማድረግ የጤና ሁኔታዎችን አስጊ ነው ወይስ አይደለም የሚለውን ወደ ስማርት ስልክ በማስገባት ያሳውቃል ተብሏል። ይህ መሳሪያ ከዚህ በፊት ከነበሩ የሰውነት ጤንነት የመለኪያ መሳሪያዎች ለረጅም ጊዜ የሚጠይቁትን የምርመራ ውጤት በአጭር ጊዜ ውስጥ ለማ በማሳወቅ ይቀርፈዋል ተብሎ ይጠበቃል። በማደግ ላይ ባሉ ሀገራት የማህበራዊ አገልግሎት ባልተሟላባቸው ገጠራማ ስፍራዎች የሚኖሩ ሰዎች የዚህ መሳሪያ ተጠቃሚ ናቸውም ተብሏል። በየዕለቱ የሚደረግ ሩጫ ተጨማሪ ሰባት ሰዓት የመኖር እድል ይፈጥራል ብለዋል ተመራማሪዎች። ከሰሞኑ ተመራማሪዎች በየዕለቱ ለአንድ ሰዓት የሚደረግ ሩጫ ተጨማሪ ሰባት ሰዓት በሕይወት የመኖር እድልን እንደሚፈጥር ገልጸዋል። የአይኦዋ ግዛት ዩኒቨርሲቲ በየዕለቱ ለአንድ ሰዓት የሚደረግ ሩጫ ተጨማሪ ሰባት ሰዓታትን በሕይወት የመኖር እድልን እንደሚጨምር በጥናት ደርሼበታለሁ እያለ ነው። በአሜሪካ ካርዲዮሎጂ ኮሌጅ ጆርናል ላይ የሰፈረው የዩኒቨርሲቲው ጥናት በየቀኑ ከአምስት እስከ አስር ደቂቃ መሮጥ በልብና በደም ቧንቧ ህመም ሊመጣ የሚችል ሞት ይቀንሳል ይለናል። ጥናቱ በዳላስ የኩፐር ኢንስቲትዩት የቀረበውን የአካል ብቃት እንቅስቃሴ መረጃ መሰረት በማድረግ ነው የተሰራው። ምርምሩ በአካላዊ እንቅስቃሴ ፕሮፌሰር ዴክቹል ሊ ሞሪኔት የተሰራ ሲሆን በየዕለቱ የሚደረግ ሩጫም የአንድን ሰው አስቀድሞ የመሞት እድልን በአርባ በመቶ ይቀንሳል የሚል ግኝት ነው ይፋ ያደረገው። በሳምንት ውስጥ ሁለት ሰዓታትን የሩጫ ልምምድ ማድረግ ከእድሜ ውስጥ ሶስት ነጥብ ሁለት በመቶ በህይወት የመቆየት እድልን እንደሚያሳድግም ተጠቅሷል ተቀምዋል። በጥቅል ምክረ ሀሳብ የአሯሯጥ ፍጥነትና ርቀትን ሳይወስኑ በየቀኑ መሮጥ የመሞት እድልን እንደሚቀንስ ነው በጥናቱ ያመለከቱት። ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት የሀኪም ፕሮግራማችን ነው። የሀኪም ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። ቀደም ብለን ዜናዎች ወደናንተ አደረስን።